ኗላዊ ክፍል አርባ አራት ተለቀቀ። ሀኒዬ የሀኒዬ አባት ልጅን አስከፋዋት እያለ በጣም ተጸጽቷል። አባዬ ሀኒዬ ልጄ፣ አለሜ፣ ልጅ አበባዬ ብሎ የሀኒዬ አባት ከልጁ እግር ስር ተደፏ ሀኒዬም በጣም ተደናቅታ አባ አባዬ እንዴት ስለምንድነው ወደ ሀጢያት የምታስገባኝ እንዴት አባት ልጁን እግረ ስር ወድቆ ይቅር በይኝ ይላል? ልጄ፣ ያጠፋ ሰው ማንኛውም ይቅርታ ይጠይቃል። አባዬ በማርያም ተነሳ፣ አባዬ አረ በመድኃኔዓለም ተነሳ እያለ ሀኔ እየለመነቻቸው ነው። አባቷም ልጄ ይቅርታ ካላደረግችልኝ መቸውንም ቢሆን አልነሳም አላት። አባ ይህ ቅርታ አድርጌ ላለው ስትለው እሺ ልጄ ብሎ ተነሳ። ሰላም ሰላም፣ የተከበራችሁ የመቢ ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቤት አዲስ የሆናችሁ በቅነት ሰብስክራይብ አድርጉ። እግዚአብሔር ይስጥሽ። እኔማ ቀኑሞ ተጨንቀሽብኝ ናችሁ። አባዬ ይህን ያህል ምን አድርጌ ነው? እንዴት ነው አባት ከልጁ እግር ስር የሚወርቀው? ደካማ አባት ነው። ደካማ አባት እንኳን አንድ ጊዜ ቀርቶ የእድሜ ልኩን እግር ላይ ይወርቃል፣ ፈጣሪ ይቅር አይለውም። ወይኔ አባዬ፣ እንዴት አንተ ደካማ እንዲሆንኩ የምታስበው? ደካማ ቢሆንኩ እያወቅ ጠዋት እንደዛ አላስቀይምሽነት። አባ አንተ ኮለኝ ተጨንቀክ የወንኩት እንዲነግር ያደረግከው ነገር ነው። ቢሆንም ልጄ እኔም የአንችን ጭንቀት ለማወቅ የተጠቀምኩበት መንገድ በፍጹም ልክ አይደለም። አባዬ ምንም ብታደርግ አንተ አባቴ ነህ። እኔ ደግሞ በአባቴ መቸም ቅናልጅ እሱንም አውቃለሁ። አንቺ ንጹህ ልጅ ነሽ። እኔ ደከመው ደከመ አባባክህን ይቅርታ አድርግልኝ። አንች አንቺ ደግሞ ምን አደረግሽኝ? አባት ያህል ነገር እንዴት ነው ግብስ የሚወርቀው? ያጠፋ ሰው እንዴትም ቢሆን ይቅርታ መጠየቅ ግዴታው ነው።

ሰላም እየተነዳደች ወይዘሮ ሜላት አሁንም አልጋ ላይ ቁጭ ብላ ነበር። ልጅዋ ምናሴ እንደም ወይ አልተኛሽ እንደ አልተኛው ፈለግሽ? አዎ፣ ፈልግሽ ነበር ብቻ ስለዋረሽ ነው። ምን ምን ነው አሁን እኮ እርግ ወደ ሰላም ስትሪያቸው ይመጣው። አዎ፣ ከሰላም ጋር እኮ ትንሽ እጫወት ብላ ሄደች። የሚገርመው በልጅነቷ እኮ እንደዚህ ነበር። እንዴት ድንገት ከተነሳባት በሌሊትም ቢሆን ከሰላም ጋር ጫው ብላት ሄዳለች። ድሮ መብድ ነበረች በላይኛ። አዎ ቆይ አንተ ግን ምነው? እማዬ ይቅርታ ጠይቄሽ ነው የመጣሁት። ደሞ ምን አደረግኩ? ምርመራው እንዲደረግ ግፊት ያደረኩት እኔ እኮ ነው። ይሄ አንተ ምንም አደርገ መደረግ ያለበትን አደረኩ። እማ እማዬ ላይ ያየሁበት ስሜት እንደዛ አደለ። አንተ እኮ ዝም ብለ መጨነቅ ስለምትወድ ነው። አንቺ እኮ እናቴ ነሽ። ስሜትሽን በደንብ ነው ማቆ ምርመራ

አቤት አባ፣ ቀሰቀስኩኝ እንዴ? ወዴት ልትሄጂ ነው? በጧት ቤተ ክርስቲያን ደርሼ ወደ ስራ ልሄድ ብዬ ኮ ያን የአባት ተነሳ። ምን ነው ምን ነው ነሽ? እረ ምን ማለን ቁም አባ። ታዲያ ያለው አትሮሽ ቤተ ክርስቲያን እንዴ ብሄድ ምን ችግር አለው? አባ፣ አየ አየ ያለ ያን አባት፣ በጤናሽ ግን አልመሰለኝም። አባዬ፣ ግን ምን ነው ነው በሆነ ባልሆነ ምን ትጨነቀው

በቤተ ክርስቲያን ሄድና ከዛም በኋላ ወዲያት እንዴት እንሄዳለን። ሀኪሞች የሚሉትን ሰምተሽ ወደ ስራ ሲሄ አባዬ፣ እንደሱ አይሆንም። ለምን ልጅ አንተ ራሴ ርጋ ሄድ እኔ ማልቀርበት ጉዳይ እኮ እኔም በዚህ ሌለ ቤተ ክርስቲያን የሚያስከድሽ ችግር እንደገጠመሽ ገብቶኛል አሉ አባ በፈጠራ ታሰንቀኝ ከኔ ከአባትሽ የሚበልጥ ብሽ ጉዴ ካለ ሂጂ። እሺ በቃ ከአንተ ጋር ኔ እሱ ጥሩ አለ፣ በቃ እያለ በር እየተንኳኳ ማነው? ብላ ከፈተችው። ወይዘሮ ሜላት ተንኮለኛዋ ባዮች ነበር የመጣችው። ሜላት ይኸ እንዴት አደርሽ? ግቢ እስኪ፣ ብለው ተሳጸሙና እንዴ ልጆች የሉም እንዴ አንጅ በር የከፈችል? የዛሬ ልጅ በጠዋት ይነሳል ብለሽ ነው? አንጅ ግን በጠዋት ከየተገኝ፣ እስኪ በህልም ያዩሽ፣ ና እስኪ ለያብዬ መጣ። በህልም ደግሞ በህልምሽ ምን ሳረጋየሽ? እንጃ ሲያቃዥኝ። ለአንቺ ግን ደህና ነሽ? ምን ነው ምን ተፈጠረ ይቺ አና የምትባል ልጅ እኮ ቤተሰብ ምን አበጣጥ ታልጫለ አና ማን ደሞ ሰራተኛ ነው ደሞ ሰራተኛ ምን ይሆን ብሎ ነው ቤት የሚበጠብጠው ታያስ ከጂ የሷ ጉዳይ ምንድነው የተፈጠረው እስክንገናኝ ልጅሽ ሴት እኔ ነኝ ብላ አረፍ አረ እኔ ምንም አልገባኝም እኮ ሴት ነኝ ብላ የመጣችው እርግጥ ሐሰት ነው እውነተኛዋ ልጅሽ እኔ ነኝ እንዴ ጉር ሳይሰማው መስከረም አይጠባም አይሉ፣ እንዴት አሉ። ተንኮለኛው ባዮሽ እኔ እንጃ። ወይ ዘንድሮ ዘመኑ እንዴት ተበራሸ ባክሽ! ቆይ ምን ስትላስበችው ይሄናል? እኔ ምን አቅላታለሁ ብለሽ ጉድ እኮ ነው ዘንድሮ። ካዲያ ልጅ ከሆነች እስከ ዛሬ የት ነበረች? ብቻ በዚህ ሰሞን ቤተሰብ ብጥብጥ። ወይ ዘንድሮ ምን አይነት ዘመን ላይ ደረስን! እያስመሰለች ነው እኔ እኮ ችግር የሆኑበት ልጆቹ ናቸው። እነሱ ባይኖሩማ እዚህ ቤት ነቀየ ነበር ማለት ልጆቹ ደግሞ ምን አደረገው? በዛ ቅቤ ምላሷ ደልለዋን ነው የሚያመጭ። እራሽ ቆየ ሁሉ ሲፈጠር አንቺ የት ነበርሽ? ወይ ባዩሽ አራ ገና ስንት ጉዳይ አለ መሰለሽ። ለማንኛውም ቁርስ ረስካና የበላን ነው እንዴ? ሰራተኛ አይደል እንዴ? አናኮ የዚህ ቤት ሰራተኛ መሆኑን ረስተዋጥች ለማጣው። ለማንኛውም ብላ ወይዘሮ ዘሮ ሚራት ወደ ግጀን ስገባ

ባዩሽ እና እርግብ እየተጫወቱባት ነው። እርግብ ፈርታለች። ወይዘሮ ባዩሽ ደግሞ የዲ ኤን ኤ ምርመራውን አስቀይራለሁ ብላ ተማምናለች። ግን ሰላም እየሳታ ዋሪያቸው አትቀርም ባዩሽና እርግብን። እርግብም እየቃዠች ነው በድንጋጤ። ባዩሽም ቢሆን ስትለፈለፍ ወይ ከግችኑ ነው የምትያዘ። እርግብ ግን በጣም ተጨናንቃለች። ሰላምም ተጠራጥራ ታለች ጉዷ ሳይፈላ አይቀርም። እንደውም ክችን ሆኖች ሊያፈልጉት የነበረውን ሰላም ብትሆን ጉዳቸው ነበር። ምናሴ ስለሆነ በቃ ወጥ ቀቃይነሽ እንደንቺ ብር እንዲሰበስቢልኝ እንጂ አስገባዎሽ፣ እየተደነባበርሽ እያለች እርግብ ላይ ወይዘሮ ባይሽ እየጨወችባት ነበረ። እርግብም ወይኔ ጉዴ ፈላ፣ ይሄ ነገር ከታወቀብኝ ቆዳዬ ነው የሚገፉኝ፣ እያለች ፈርታለች። በሌላ ቪዲዮ እንመጣለን።